በአቅራቢያው የሚገኙ የኤሌክትሪክ ኃይል ማሰራጫ መስመሮች በተሽከርካሪዎች ሲገጩ ተበጣት ሰው ሲወድቁ ዛፎች አድገው ኃይል ማሰራጫ መስመሩ ላይ ጉዳት ሲያደርሱ ሲሰረቁ የሕዝብ ሀብት ሲባክን አይተው እንዳላየ አልፈዋል። ልብ ይበሉ። እነዚህ ከፍተኛ ሀብት የፈሰሰባቸው ንብረቶች የእርሶ የኔና የእኛ ናቸው። ዛሬ አይተው እንዳላየ ሲያልፉ ነገ ኤሌክትሪክ እንዲቋረጥ እንዲዋዥቅ፣ ብሎም እንዲቋረጥ ትልቅ አስተዋጽኦ አደረጉ ማለት ነው። ለስርጭቱ ዋነኛ ግብዓት የሆኑትንም ምሰሶዎች፣ ትራንስፎርመሮች፣ ፊውዞችና ሌሎች ንብረቶችን ከአደጋና ከስርቆት ከጠበቅን ዜጎች ያልተቆራረጠ የኤሌክትሪክ ኃይል ያገኛሉ። ተቋሙ አዳዲስ መስመሮችን በመዘርጋት ኤሌክትሪክ ያልተዳረሰባቸውን አካባቢዎች ለማዳረስ የሚያደርገው ጥረት ይፋጠናል። የሕዝብ ሀብት የፈሰሰባቸውን ንብረቶች ከጉዳት ስንጠብቅ ለተቋሙ አገልግሎት ጥራት መሻሻል የላቀ አስተዋጽኦ እናደርጋለንና፣ እባኮ በአካባቢው የሚገኙትንና ኃይል የሚሰራጭባቸውን ንብረቶችን በመጠበቅ የዜግነት ኃላፊነትዎን ይወጡ። ድንገት መሰል ተግባሮች ካጋጠሙ በ905 ነጻ የጥቆማ ስልክ ለተቋሙ ያሳውቁ ወይም ለሚመለከታቸው የሕግ አካል አካላት ይጠቁሙ። ለኤሌክትሪክ አገልግሎታችን ጥራትና ፍታዊነት የእርስዎን እገዛ እንሻለንና ሀገራዊ ግዴታውን ይወጡ።